ረዳት አሰልጣኝ ተረፈ፣ ዛሬ ተከታታይ ሁለተኛ ድላችሁን አግኝታችኋል። እንዴት ነበር የጨዋታው እንቅስቃሴ? ባሰባችሁት መንገድ ሄደ ነበር? ያው ጨዋታው ጥሩ ነበረ፣ ተጋጣሚዎችም በዋንጫ ፍክክር ውስጥ የሚገኙ መጠ ፍክክሩ ከፍተኛ ነበረ። እኛም ካለንበት ደረጃ ከፍ ለማለት በጥንቃቄ ነው የተጫወሩት። ባሰብነው መንገድ ሄዷል ማለት ይቻላል። ባለፈው አርባ ምንጭ ባሸነፍንበት ጨዋታ ላይ ይሄ ድል ለቀጣይ ጨዋታዎች የበለጠ መነሳሳት ይፈጥርብናል ብለሃል። ሜዳ ውስጥ የነበረው አጠቃላይ መልበሻ ክፍልን ጭምር ይህን ያሳያል። የዛሬው እንቅስቃሴ በትክክል ነው። ጨዋታው እዚህ ጨዋታ ሜዳ ላይ ብቻ ሳይሆን በየልምምዱ ጥሩ ነገር ልጆቹ ላይ በተሸነፍንባቸው ነጥብ ጣልንባቸው ጨዋታዎች ልጆቹ ጋር ያለው የማሸነፍ ቀጣይ ጨዋታዎች የማሸነፍ መንፈስ ከፍተኛ ነበረ። ልምምድ ላይ የምታየው ነገር ተስፋ የሚያጭር ነገር ነው። ሜዳ ላይ የሚታየው ነገር ያ ነው። ያው ደስተኞች ነው የዛሬው እልል በሞረስ ስጋት ለነበረ ቡድን እንደ ፎይታ የሚቆጠሩ ደረጃችሁን የምታሻሽሉበት ነው እና ከዚህ በኋላውን ስለምን ታስባላችሁ ከሞረስ ስጋ እየራቃችሁ ነው እና ምን ታስባላችሁ ያው ጨዋታው አልተጠናቀቀም ቀሪ ጨዋታዎች አሉ አሁን ካለንበትም ደረጃ ከዚህም በተሻለ ከፍ ማለት እንፈልጋለን ለቀጣይ ስራ ዝግጁ ሆነን ነው የምንሄድ ያው ዛሬ አሸንፈናል ደስታው ይቆማል ለሚቀጥለው ጨዋታ ደግሞ የተሻለ ተዘጋጅተን ለመንቃት ጥረት እያደርጋል አሰልጣኝ ታገሱ ቡድኑን እየመራለን በቅጣት ምክንያት ግንኙነቶች እያደረጋችሁ ነው ያላችሁት ግንኙነታችሁ ስኬታማ ነው እንዴት ነው ያለው ሁኔታ እንዴት ትገልጸዋል ያው አብዛኛው ስራ እንደምታውቀው ልምምድ ሜዳ ላይ ነው የሚያልቀው ከየታገስ ጋር ረጅም ጊዜ አብረን እንደመቆየታችን እሱ ምን እንደሚፈልግ አውቃለሁኝ በየትሬዲንግ ቦታ ላይ የትሬሊንግ ልምምዶችን ቀርጾ ቢመጣም እኛ ደግሞ አብረነው እየሰራን ስላለን እንደ ቲም ምን እንደሚፈልግ እናውቃለን። የእሱ እገዛ በሚያስፈልግ በሚያስፈልገን ሰዓት ነው ያለ። ረዳት አሰልጣኝ ነህ። ብዙ ጊዜ ረዳት አሰልጣኞች እንደነዚህ አጋጣሚዎች የራሳቸውን ወደ ዋና አሰልጣኝነት ለማብቃት መንደርደሪያ ሆኗቸዋል። ረጅም ጊዜ በምክትል አሰልጣኝነት በከፍተኛ ሊግም ሰርታል፣ በፕሪሚየር ሊጉም እየሰራ ነው፣ አሁን ደግሞ በዋናነት እየመራ ነው ያለው እና ይሄ ለአንተ እንደ ልምድ የታገኝ ታየዋለህ ምንም ጥርጥር የለውም። እኔ በጣም እድለኛ ነኝ ከጋስጋን መስራት ከዛ በፊትም በከፍተኛ ሪክ ከጎበዝ አሰልጣኞች ጋር ሰራ ቆይቻለሁኝ። በየቀኑ የምትማራቸው ነገሮች አሉ። ከታላላቆች የሙያ ታላላቆቻችን በዚህ በኩል ኦፕን ናቸው። በጣም ብዙ በዙሪያ ብዙ ሰዎች አሉና ያው ራሴን ለማሻሻል ለመማር ሁሌ ክፍት ነ ዝግጁ ነ ማስወደግ ያደርጋል። ያው ጨዋታው ሽፈት ነበር። ጨዋታው ያው ጨዋታ ነው ሊጋው ካለበት ደረጃ ለመውጣት የሚያደርገው እኛም ደግሞ የበለጠ ወደፊት ለመጠጋት ያደረግነው ጨዋታ ነውና፣ ጠንካራ ጨዋታ እንደ ጥሩ አጀማመር ነው የነበረን። መጀመሪያዎቹ ደቂቃዎች የተሻለ ጫና ፈጥረንም ድሎችን ፈጥረን ለመጫወት ሞክረናል። እነዚያ የተገኙ የግብ ዕድሎችን መጠቀም አልቻልንም። በኋላ ላይ ደግሞ እኛ ጎል አስተናገድን። ጎል ካስተናገድን በኋላ ግን ሙሉ በሙሉ የጨዋታ መንገዳችን የተቀየረበት ሁኔታ ነው ያለ። አላስፈላጊ የሆኑ ረጃጅም ኳሶች ወደፊት ይታሉ ነበር። እነሱ ደግሞ ለእነሱ ነው ሲሳይ የሚሆኑ የነበሩት። ያን ለማስተካከል ነበር ተረስ ስናደርግ ነበር ነው። በፈለግነው ልክ ተስተካክሎልናል ብዬ አላስብም። እንደ አጠቃላይ ግን ድሬዳዋ ከነበራቸው ተነሳሽነት ጨዋታው ላይ ከነበራቸው የማሸነፍ ፍላጎት አኳያ የጎል ቅድሚያዎች ተወስደው ብናልኝ፣ እነዛን ደግሞ መመለስ አልቻልም። ማሸነፉም ድሬዳዋ ወስዶታል። እንግዲህ እኛ እዚህ ትምህርት ነው ልንወስድ የሚገባል። አንዳንዴ ጨዋታዎችን ቀድሞ መጨረስ ዋጋ ያስከፍላል። ከዚህ አኳያ ድሬዳዋ ጥሩ ቡድን ነው፣ ጥሩ ስብስብ ያለው ጥሩ የተደራጀ ቡድን ነው።

አብዛኛው ተመሳሳይ ቴቶችን ነው የምንጠቀመው። ውድድሮች እየገፉ ገዱ ቁጥር ጫናዎች ድካሞች ይኖራሉ። እነዛ ምርሲ ያልመጠ ፌሽ ለማድረግ ጥረት እያደረግን ያለ ነው። ከወጥነት ጋር ተያይዞ እ አንዱ የወጥነት ችግር አለ እያላስ ምክንያቱም ያለፉትን ጨዋታዎች ጎልም አላስተናግድ እንዳየው ጨዋታው እና እኛ የምናገኛቸውን ግብ እድሎች ያለመጠቀም ችግር ነው። እነዛ ወደ ጎል ቢቀየሩ ኑሮ አሁን ስለዛ አናወራም ነበር እና እንደ አጠቃላይ ልጆቻችን አመት ሙሉ የመጡበት መንገድ፣ ለእያንዳንዱ ጨዋታ የሚያደርጉት ጥረት እጅግ የሚያስደስት ነው። ዛሬ ግን ሜዳ ላይ የባየነው እንትን ነገር ትንሽ ጎል ከገባብን በኋላ የመውረድ ትኖች አይተናል። የእነሱ ፍላጎት መነሳሳት ያንን ለማስተካከል ጥረት አድርገናል፣ አልተሳካልንም። ስለ ዋንጫ ፎክሮ በዚህ ሰዓት አሁንም ማለት ይቻላል። እኛ እኛው ከጅምሩም ጀምሮ እያንዳንዱ ጨዋታ ትኩረት ሰጠን ነው እየተጫወትን ያለ። አመቱ ውድድር ሲጠናቀቅ ምን ላይ ይወስደናል ያ ወደፊት ምናየው። እኔ ስለ ዋንጫ ፎክሮ አሁን እዚህ ጋር የምናወራበት እንትን አይደለም። ኦልሬዲ ከእጃችን እየራቀ ያለበት ሁኔታ ነው ያለው፣ እና ወደፊትም ላሉ ጨዋታዎች ትኩረት አድርገን መጫወት እንዳለብን ነው ማስብ። አመሰግናል።